አብዛኞቻችሁ ግን አልሰማችሁትም ብዬ ነው የማስበው። ይህንን መረጃ ከባትሪ ጋር የተያያዘ ነው። በሚገርም ሁኔታ አምስት ሚሊየን አምስት ሚሊየን ኪሎ ሜትር መጓዝ የሚችል አዲስ ባትሪ እንግዲህ ኢንቬንት ተደርጓል። ማን ነው ይህንን የፈጠረው? የት ነው ባትሪው የሚገኘው? ኦሬዲ ይሄ በኮንሰፕት ደረጃ ያለ አይደል? በፍጹም ኮንሰፕት አይደለም። እንግዲህ ባትሪው አሁን ላይ ፕሮዲውስ ተደርጎ እንግዲህ በማስ ፕሮዳክሽን ውስጥ አልፎ ከ12 ቮልት ጀምሮ ሽያጭ ላይ ውሏል ማለት ነው። ይሄ በጣም የሚገርም መረጃ ነው። ወደ በኋላ ላይ ነገራችኋለሁ። በቅርቡ በቅርቡ ጠብቁ። ይሄ ባትሪ ኢትዮጵያ ውስጥ ይገባል ማለት ነው። የራሱ የሆነ ጥሩ ጎኖች አሉት፣ የራሱ የሆነ ደግሞ ሳይድ ኢፌክቶች አሉት። እነሱንም በሙሉ ማነሳላችሁ ይሆናል። በሌላ መልኩ ደግሞ ይህንን ባትሪ ተጠቅሞ ቢዋይዲ አዲስ መኪና ሰርቷል። ሁላችሁም የምታውቁትን መኪና ቢዋይዲ ሰርቷል። ስለሱም በደንብ አድርጌ ነግራችኋለሁ። ብራንዱን ታቁታላችሁ። ትንሽ ላጓጓችሁ ብዬ ነውና ብራንዱን ታቁታላችሁ። ነገር ግን ይህንን ቀደም የነገርኳችሁን አዲሱን ባትሪ በመጠቀም መኪና ከመቅጽበት ሰርቶ ለገበያ እንዳቀረበ እየተናገረ ነው የሚገኘው። እንግዲህ የሻንጋይ አውቶ ሾው በጣም ብዙ ነገር ነው እያሰማን የሚገኘው። በጣም በብዛት መኪኖች እንግዲህ እየወጡ ነው የሚገኙት፣ ለ2026 ማለት ነው። በሚገርም ሁኔታ እኔ በጣም ተደንቅ ያለው አንዳንዶቹን መኪኖች ሪቪውም የተወሰነ እያጠናን ነው የምንገኘው። አሁን በተለይም መኪኖቹ ላይ ሙሉ ሙሉ የሚባል መረጃ አይደለም የሚወጣው። የተወሰኑ የተቆራረጡ መረጃዎች ናቸው እየወጡ የሚገኙት። በመላምት ደረጃ ያሉትንም እነግራችኋለሁ። ምናልባትም ከቀናት በኋላ ከሳምንታት በኋላ መኪኖቹ ሬዲ ለሽያጭ ይቀርባሉ ማለት ነው። ለኢትዮጵያ የትኛው ነው እንግዲህ የትኛውን መኪና እንግዳ ብለን እንቀበላለን በሚለው ቅድም የጋበዝኳቸው ሙዚቃ ዝንብያ አለን። በነገራችን ላይ ብዙ እንግዶች አሉብን እንግዲህ ከውጭ የምንቀበላቸው ከቻይና የሚገቡ ማለት ነው በ2026 እንዲሁም ደግሞ እንግዲህ የዚህ ዓመት መጨረሻ ላይ በብዛት የሚገቡ መኪኖች አሉ። ከቢዋይዲ ጋር ተያይዞ አዲስ ዜና አለ። ቮልክስዋገን ቮልክስዋገን አዲስ ሞዴል ይዤ መጥቻለሁ ብለዋል ይህኛው ሞዴል ምን አይነት ሞዴል ነው የሚለውንም የምነግራችሁ ነው የሚሆነው ዜሊ ፓንዳ የሚባለውም ሚኒ ኢቪ ናትቺ ከነ ውሊንግ ጋር የምትወዳደረው መኪና ናት ይህች መኪና እንግዲህ ኦልሬዲ ሁሉ ነገሯን ጨርሳለች አንድ አስደናቂ ነገርም እቺ መኪና ይዛ መታለች ምንድነው ነገሩ የሚለውን የማሳውቃችሁ ነው የሚሆነው ሌላኛው እንግዲህ ከሲኖትራክ ጋር ተያይዞ ኢትዮጵያ ውስጥ እንደ እንግዳ የተቀበልነው አዲስ ሲኖትራክ አለ በፒክአፕ ማለት ነው ብዙ ጊዜ ሲኖትራክን እንግዲህ የምናውቀው በኖርማል በገልባጭ ነው ዳምፕ ትራክ ነው የምናውቀው ሲኖ ትራክን፣ እንዲሁም ደግሞ በትሬኖች ነው የምናውቀው ሲኖ ትራክን። አሁን ደግሞ በፒክአፕ ኢቪ ፉል ኢቪ ለዛውም ፉል ኢቪ ሆኖ ወይም ፉል ኤሌክትሪክ ሙሉ ለሙሉ ኤሌክትሪክ ሆኖ መጥቷል ሲኖ ትራክ። ስለሱም የምነግራችሁ ይሆናል። ሌላ ደግሞ ቴዮታም አዲስ ብራንድ ይዞ መጥቷል። እንግዲህ የኢትዮጵያ ህዝብ ስለ መኪና ተናገር ከተባለ መጀመሪያ አይምሮ ላይ የመጣው ቲዮታ ነው ለሁላችንም ማለት ነው። አሁን ላይ ራሱ ብዙ ነገሮች ከተፈጠሩ በኋላ ከ70% በላይ ማለት በሚቻል ሁኔታ ኢትዮጵያ ውስጥ እንግዲህ መኪኖች ቲዮታ ናቸው። ስለዚህ ቲዮታም አዲስ ብራንድ እንግዲህ ለገበያ ይዞ መጥቷል። ስለሱ ብራንድ የተወሰኑ ነገሮችን እነግራችኋለሁ። በእውነቱ እኔ በጣም በተለይ የኤሌክትሪክ መኪና ኢንዱስትሪ እየተሸጋገረበት ያለው ለውጥ በጣም አስደናቂ የሚባል ነው ማለት ነው። እኔ በጣም በራሴ እየተደነኩ ነው ያለሁት። በሳምንት ውስጥ በጣም ኃይለኛ ለውጦች እየታዩ ነው በኤሌክትሪክ መኪኖች ዙሪያ። በተለይም ደግሞ የኢትዮጵያን መንግስት እንግዲህ በጣም ስንወቅስ ነበር፣ በብዛት ማለት ነው። ብዙ ሰዎች በተለያዩ ነገሮች ስንወቅስ ነበር፣ የኤሌክትሪክ መኪኖች ብቻ ለምን እያልን ማለት ነው። ግን ለውጡ በሚገርም ሁኔታ እየተስተዋለ ነው። አዳዲስ ነገሮችም አሉ፣ እኔም የምነግራችሁ። እናመሰግናለን። ዞሮ ዞሮ ግን በአጠቃላይ እንደ ማስ ማስ የቤት መኪኖችን በተመለከተ የኤሌክትሪክ መኪኖች በማስ እያሸነፉ ነው የሚገኙት። አንዳንድ እንዲሁም እንግዲህ ካምፓኒዎች ቀድሞ የሚያመርቱትን የነዳጅ ምርት እያቆሙ ኦልሬዲ ወደ ኤሌክትሪክ አለም ውስጥ እየገቡ ነው። ይሄን ነገር እንዲያደርጉ ያስገድዳቸው ምንድን ነው የሚለውንም ነጥብ ጊዜ ካገኘን ወደ በኋላ ላይ የምጠቅስላችሁ ነው የሚሆነው። በመጀመሪያ አንደኛውን ኢንፎርሜሽን ልንገራችሁ ሙዚቃ ጋብዤ ስለመጣው ማለት ነው። በዚሁ ልቀጥለው የመጀመሪያው ኢንፎርሜሽን የሚሆነው ሶዲየም አይን ባትሪ የተባለውን የባትሪ ቴክኖሎጂ ተጠቅሞ ቢዋይዲ ሴጎል ሊመጣላችሁ ነው። ቢዋይዲ ሴጎል እንደምታውቁት ሊቲየም አይረን እና ሊቲየም አይን ፎስፌት እንደሚጠቀም በብዛት እናውቃለን። አሁን ግን እንግዲህ ከመቅጽበት ከመቅጽበት ይህንን መረጃ ያወጣው ካትል ነው፣ በመጀመሪያ ካትል ሶዲየም አይን ባትሪን በማስ ፕሮዳክሽን ማምረት ጀመረ። ኢንፎርሜሽኑን አግኝተናል እኛም የሶሻል ሚዲያ ላይ ኮንተንት ሰርተንበታል። ይህንን ዜና አድርገን ማለት ነው። ከመቅጽበት በቀናት ልዩነት ውስጥ ቢዋይዲም አዲስ መረጃ ወጣ ማለት ነው። ምንድን ያለው? እኔም የሶዲየም አይን ባትሪ ማምረት ጀምር ያለው የሚል አዲስ መረጃ ይህ ሁጣ ማለት ነው ቢ ዋይ ዲ። ስለዚህ ከዚህ በኋላ በእርግጠኝነት ሆኜ የምነግራችሁ ሊቲየም አይን ፎስፌት የወደፊቱ የዓለማችን የኤሌክትሪክ መኪና ተስፋ ሊሆን አይችልም። ምክንያቱም ስለ ሶዲየም አይን ባትሪ በደንብ አድርጌ ስነግራችሁ ምንም በቃ ጭራሽ አይገናኙም ማለት ነው፣ በተለይ ለእኛ ማለት ነው። እንዴት ነው ልዩነታቸው፣ የሚለውን ስ የተወሰነ ልንገራችሁ። ለምሳሌ ሶዲየም አይንና ሊቴም አይን ከባድ ልዩነት በመካከላቸው ያለው የቆይታ ጊዜ ነው፣ ወይም ላይፍ ሳይክል የምንለው ነው። ላይፍ ሳይክል እንደምታውቁት አንድ ባትሪ ከዜሮ አንስቶ ፉል እስከሚደረግ፣ ፉል ከተደረገ ማለት ወይም ባትሪው ፉል ከተደረገ በኋላ ተመልሶ ዲስቻርጅ አድርጎ ዜሮ እስከሚደርስ ድረስ አንድ ላይፍ ሳይክል ነው ወይም አንድ ሳይክል ነው የምንለው። ስለዚህ እሱ ተቆጥሮ በጣም በብዛት ወይም ብዙ ላይፍ ሳይክል ያለው እንግዲህ ሶዲም አይን ፎስፌት ሆኖ ተገኝቷል ማለት ነው። ይቅርታ፣ ሶዴም አይን የሚባለው የባትሪ አይነት በልጦ ተገኝቷል በላይፍ ሳይክል ማለት ነው። ላይፍ ሳይክሉ እንደውም ከሊቲየም አይን ፎስፌት በጣም በሚገርም ሁኔታ ማለት ነው፣ በሚገርም ሁኔታ ከአስር እና ከዛ በላይ እጥፍ የሚበልጥ ላይፍ ሳይክል እንዳለው ታውቋል ማለት ነው። ይህም ማለት መኪ ነው መኪናው በቀላሉ ከ80 እስከ 120 ዓመት እንዲሁም ከ100 ዓመት በላይ መኪናው መንገድ ላይ የምታገኙት መኪና ይሆናል ማለት ነው። በአንድ ባትሪ ብቻ እየተባለ ነው የሚገኘው። ሶዲየም አይን በጣም ዓለምን እያነጋገረ ነው የሚገኘው። በአንድ በኩል መረጃውን ያላመኑ ሰዎች አሉ፣ በአንድ በኩል ደግሞ ሬዲ ካትል ባትሪውን አምርቶ ለሽያጭ አቅርቦታል። ሄዳችሁ ባትሪው መግዛት ትችላላችሁ፣ አሁን ላይ ማለት ነው። ለሽያጭ ቀርቧል፣ ኦሬዲ ማለት ነው። ስለዚህ ይሄ ውሸት አይደለም፣ ትክክለኛ መረጃ ነው። ይህኛውን ትክክለኝነት ደግሞ የምታረጋግጡት ራሱ ቢዋይዲ ይሄንን የባትሪ ቴክኖሎጂ ተጠቅሜ ቢዋይዲ ሴጎልን ሰርቸዋለሁ ይላል ማለት ነው። ስለዚህ ሶዲየም አይን ባትሪ ረጅም ላይፍ ሳይክልስ ካለው ማለትም ከ4.8 ሚሊዮን ኪሎ ሜትር እንግዲህ፣ 4.8 ሚሊዮን ኪሎ ሜትር ማለት በስንት ዓመት ልትጨርሱ ትችላላችሁ? ይህንን ባትሪ ማለት ሙሉ ለሙሉ ወይም ዜሮ ለመሆን ወይም ከአገልግሎት ውጭ ለመሆን ባትሪው በጣም ብዙ አመት ነው የሚቆየው ማለት ነው። ከአንድ ሰው እድሜ በላይም ሊሆን ይችላል ማለት ነው። ስለዚህ 4.8 ሚሊየን ታስታውሱ እንደሆነ ሃዩንዳይ አዮኒክ ፋይቭ የሚባለው መኪና ላይ እኔ ራሴ ቪዲዮ ሰርቻለሁ። በጣም ብዙ ሰዎች ተቀባብለውት ነበር ይህንን መረጃ እዛ መኪና ላይ 666 ሺህ ኪሎሜትር ተጓዘ ተብሎ ነው ጉድ ሲባል የነበረው ማለት ነው። ይሄ መኪና ሃዩንዳይ አዮኒክ 5 እኔ ራሴ መረጃውን ሰርቸዋለሁ፣ እዚህም አውሪቼላችሁ ነበረ። ስለዚህ ሃዩንዳይ አዮኒክ 5 666 ሺ ኪሎ ሜትር ተጓዘ ተብሎ እንደዚህ ጉድ ከተባለ 4.8 ሚሊዮን ኪሎ ሜትር መጓዝ ይችላል የሚለው ነገር በጣም የሚገርም መረጃ ነው። እውነት ለመናገር ማለት ነው ይሄ ማክሲመም ሊሆን ይችላል። እንደውም በላይ ነው የሚለው ከአራት ነጥብ ስምንት ሚሊዮን ኪሎ ሜትር በላይ መጓዝ ይችላል ባትሪው ነው እየተባለ የሚገኘው በእድሜ ነገሩን። እንግዲህ የተወሰኑት አንድ ሁለት ሳምንታት ከቆየ በኋላ የተለያዩ ኤክስፐርቶች አዳዲስ ነገሮች እንደሚያወጡ ምንም ጥርጥር የለኝም በእርግጠኝነት ነግራችሁ ማለት ነው ያም አዲስ ነገር ሲወጣ ደግሞ እየተከታተልኩኝ እዚህ በጂኤፍኤም 106.7 ብቻ አዲስ ነገር ስለ መኪና የምትሰሙበት ፕሮግራም ጂ አውቶሞቲቭ ላይ ሁላችሁም ትሰሙታላችሁ በተለይም ለአፍሪካ በተለይም ለአፍሪካ በጣም በጣም የሚገርም ምክንያቱም እኛ ብዙ አመት የሚቆይ ባትሪ ማግኘት ለእኛ ትልቅ ነገር ስለሆነ ማለት ነው። ዋናው ነገር ላይፍ ሳይክሉ አሪፍ ከሆነ መኪናው ረጅም አመት የሚቆይልን ከሆነ ለሪሴል ቫሊዩን ብትሉ ለተለያዩ ነገሮች በጣም አሪፍ የሚባል ነው። ስለዚህ ሶዲየም አየን ሁሉንም አስደምሟል ማለት ነው። ይህንን እንደ መረጃ የያዙት ቢዋይዲም በቅርቡ ወደ ኢትዮጵያ ውስጥ የሚያስገባውን ሶዲየም አየን ባትሪን የተጠቀመ ቢዋይዲ ሴጉል ይዞ ይመጣል ማለት ነው።